ኤማውስ ከኢየሩሳሌም ስልሳ ምዕራፍ ያህል ርቆ የሚገኝ መንደር ነው። ቅዱስ ሉቃስ በወንጌሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ ቀን ሁለት ሰዎች ከኢየሩሳሌም ወጥተው ወደ ኤማውስ መንገድ ጀመሩ ይለናል። ኢየሩሳሌም ያልተረጋጋችበት ሰሞን ነበር። አርብ የስቅለት ለት ብዙ ጭንቅና ሥቃይ እንዲሁም ተአምራትን አይታለች። ቅዳሜ ግራ ገብቷት በዝምታ ተውጣ ውላለች ኢየሩሳሌም ቅዳሜ ለእሁድ አጥቢያ የትንሣኤው ብርሃን፣ የአይሁድ ግራ መጋባት፣ የጸሐፍትና ፈሪሳውያን ድንጋጤ፣ የከተማው ሕዝብ ሁሉ ግራ የተጋባበት ዕለት ነበር። ብዙ ሰዎች ወደ ኢየሩሳሌም በሚገቡበት በዚህ ሰዓት ሁለት ሰዎች ከኢየሩሳሌም እየወጡ ወደ ኤማሁስ ይጓዛሉ። ሁለቱ ሰዎች ማን ናቸው?

ግብ ስለሞተ ይቤዠናል ነው። ስድሳውን ምዕራፍ ባዘን ተራመድን። የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ፣ እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ወደ ኤማውስ ወደሚባል መንደር ይሄዱ ነበር ይለናል። እኒህ ሁለት ሰዎች ማን ናቸው? ሁለቱ እነማን ናቸው ለሚለው፣ ጸሐፊው ቀለዮጳን ጠቅሶታል። ሁለተኛው ሰው ማን እንደሆነ አልተጠቀሰም። ሁለተኛው ሰው ማን እንደሆነ ያልጠቀሰው ጸሐፊው ራሱ ቅዱስ ሉቃስ እንደሆነ ነው የቤተ ክርስቲያን መተርጉማን የሚናገሩት። ስለዚህ ከነሱ ሁለቱ ሲል ከሰባ ሁለቱ አርድእት መካከል ሁለቱ ራሱ ቅዱስ ሉቃስ እና ቀለዮጳ ከኢየሩሳሌም ወደ ኤማሆስ ጉዞ አደረጉ ነው የሚለውና ሁለቱ የተባሉት እነዚህ ናቸው። ለምን ከኢየሩሳሌም ወጡ? ብዙዎች ወደ ኢየሩሳሌም እየመጡ የሆነውን ለማየት በሚጓጉበት በዚህ ቀን የኒህ ሁለት ሰዎች ከኢየሩሳሌም ወደ ኤማሁስ መሄድ ምንድን ነው ምስጢሩ? ምንስ ሆነው ነው ከኢየሩሳሌም ወደ ኤማሁስ መመለስ ለምን አስፈለጋቸው? እንግዲህ መጀመሪያ የተጠሩት ለሚበልጠው ለሰማያዊ ክብር ነው። ከኤማሁስ ወደ ኢየሩሳሌም ነው። እነዚህ ሰዎች ተጠርቶ የመጡት እና ጉዞ ከኤማሆስ ወደ ኢየሩሳሌም ነው እንጂ የሚደረገው ከኢየሩሳሌም ወደ ኤማሆስ አይደረግም። ኤማሆስ ድሮ የነበሩበት ህይወት ነው በዚህ ታሪክ ውስጥ የምንመለከተው ኤማዎስን ኤማሆስን እንደ ዓለም ነው የምናያት ኤማሆስን በቃ ስጋዊ ዓለም ኃጢአት የነገሰበት ከእግዚአብሔር የተለየ አካባቢ እንደሆነ አድርገን ነው የምናስበው። ኢየሩሳሌምን ደግሞ መንፈሳዊ ዓለም አድርገን ነው የምንወስዳት። ለዚህ እነዚህ ሰዎች ከኤማዎስ ወይንም ከዓለም ከዚህ ከስጋዊ ዓለም ከዚህ ሐሳብ ተጠርተው ወደ መንፈሳዊ ዓለም መጥተዋል። ነገር ግን የጀመሩትን ያንን መልካም ጉዞ አቋርጠው ከኢየሩሳሌም ወደ ኤማዎስ ወደኋላ እንዳፈገፈጉ ነው ታሪኩ የሚያስረዳንና በኋላ ይህንን ሐሳብ የታሪኩ መጨረሻ ላይ በሰፊው የምናየው ይሆናል። እና ኢየሩሳሌም ለትልቅ ነገር ተጠርተው በዛ መጓዝ ሲገባቸው ወደ ኋላቸው ነው ወደ ኤማሁስ እንደገና የተመለሱት። እነዚህ ሁለት ሰዎች ከኢየሩሳሌም እየወጡ ወደ ኤማሁስ ሲጓዙ ባለፉት ቀናት ስለሆነው ነገር በጉዟቸው ይነጋገሩ ነበር። እየተነጋገሩ ያሉት ኢየሱስ ክርስቶስ ለአይሁድ ተላልፎ ስለመሰጠቱ፣ አይሁድ በክርስቶስ ላይ ስላደረሱበት መከራ በፈቃዱ ለሰው ልጆች ቤዛ ለመሆን በመስቀል ላይ ስለመሰቀሉ፣ ቅድስት ነፍሱ ከቅድስት ሥጋው ስለመለየቱ፣ ወደ መቃብር ስለመውረዱ፣ በኋላም ደግሞ በሦስተኛው ቀን ሞትን ድል አድርጎ ስለመነሳቱ ያንን ነገር እነዚህ ሰዎች ሰምተዋል። በዛ ነገር በጣም ስለተገረሙ፣ ምንም የተንሳኤው እምነት በልቦናቸው ባይኖርም፣ ፍጹም እምነት ባይኖርም በሆነው ነገር ግን ተገርመው ተደመው መንገዳቸው ላይ ምንም ከኢየሩሳሌም ወደ ኤማውስ ቢመለሱም በመንገዳቸው ላይ ይህንን ነው እያወሩ እየተወያዩ የሄዱ የነበረው። ያ ቀን ማለት ግን ጌታ ሞት እንድል አድርጎ የተነሳበት እነ መግደላዊት ማርያም ትንሳኤውን አይተው ሰምተው ተመልሰው ለሐዋርያት የተናገሩበት ቀን ነው። ስለዚህ ያ ስለሆነው ነገር እየተነጋገሩ እየተገረሙ እየተደመሙ በዛ ዙሪያ ላይ እየተወያዩ የሄዱ እንደነበር ነው ሚያስረዳል። የሉቃስ ወንጌል ምዕራፍ 24ን ስናነብ ሰዎቹ ተስፋ የቆረጡ ይመስላሉ። የጠበቁት ነገር ያልደረሰላቸው መስሏቸዋል። ባለፉት ቀናት በኢየሩሳሌም የነበረውን ሁኔታ እያወሩ እየመረመሩ ተስፋ በመቁረጥ ከኢየሩሳሌም እየወጡ ነው። ጉዞ ወደ ኤማውስ። ተስፋ ቆርጠ ነበር። ኤማውስ ሄድ ነው። በግብ ስለሞተ ይቤዠናል ነው ስብሳውን ምዕራፍ ባዘን ተራመድን የሚያቃድል ፍቅሩን ሞቱን እያሰብን ሞቱን እያሰብን። በመንገዳቸው ላይ ግን ኢየሱስ ክርስቶስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይለናል። ቅዱስ ሉቃስ አብሯቸው ክርስቶስ እየተጓዘ ሄደ። አብሯቸው ሄደው እነዚህ ሰዎች ከማመን ወደ አለማመን፣ ከመንፈሳዊ ብርታት ይልቅ ወደ ድካም፣ ከመለምለም ወደ መጠውለግ እየሄዱ ስለሆነ ምንም ሰዎች በመንፈሳዊ ህይወታቸው ደካማ ቢሆኑ ፈጽመው ከልባቸው ካልካዱት በስተቀር ፈጽመው ከልባቸው ካላወጡት በስተቀር በጉዞ ተከትሎ የደከሙትን የሚያበረታ የሚደግፍ ከተሳሳተ ጎዳና ወደ መልካም የሚመልስ አምላክ መሆኑን ነው የሚያስረዳን። እነዚህ ሰዎች በመንፈሳዊ ህይወታቸው ዝለዋል። ከኢየሩሳሌም እየወጡ ነው። እየወጡ ያሉትን የጀመሩት ጉዞ ትክክል አለመሆኑን ለማስረዳት እሱ በፍቅር እየተከተለ በጉዟቸው አብሮ ሂዷል። ዛሬ የምንረዳው ምንድን ነው? መንፈሳዊ ህይወት ጀምረን እየጾምን፣ እየጸለይን በመንፈሳዊ ህይወታችን ብርቶች ሆነን ጠንካሮች ሆነን ከእግዚአብሔር ጋር ኑሮ ከጀመርን በኋላ የሚጎትቱ ነገሮች አሉ በዚህ ዓለም የዓለም ነገር ይጎትታል፣ የስጋ ነገር ይጎትታል፣ ከራስ ከውስጥ የሚመጣ ፈተና ይጎትታል፣ ከጠላት ከዲያብሎስ የሚመጡ ፈተናዎች ይጎትቱናል። የዛን ጊዜ የጀመርነውን ጠንካራ ጉዞ ትተን እየዛል መንገዳችን ወደ ሌላ ሲሆን እሱ በፍቅር ተጠግቶ መጥቶ ያ የጀመርነው ጉዞ ትክክል እንዳልሆነና ወደ ቀደመው የተስተካከለ መስመራችን እንድንመለስ በፍቅር ቀርቦ የሚያስተምር የሚደግፍ፣ የሚያበረታ አምላክ መሆኑን የሚያስረዳ ክፍል በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን። በብርቱ መሃላችን ገብቶ ዓለም የሰማውን ማያውቀው ደነቀን። እውነቱን ገለጥነው በእምነት ተናገር

ጌታችን መድኃኒታችን ኢየሱስ ክርስቶስ አብሮአቸው መንገደኛ መስሎ እያደመጣቸው ብሄድም ማንነቱን ግን አልገለጸላቸውም። ቅዱስ ሉቃስ በወንጌሉ እንደነገረን እንዳያውቁት ዐይናቸው ተይዞ ነበር ይላል። ዓይናቸው ተይዞ ነበር ማለት እሱን እንዳያውቁት ማስተዋል ከነሱ ተወስዶ ነበር። ዛሬም በዓለማችን ላይ የሚያስደንቀው ብዙ ሰዎች እኔ ከክርስቶስ ጋር ነኝ ብለው የሚፎክሩ ሰዎች አሉ። በዓለም ላይ እናያለን። እኔ ከኢየሱስ ጋር ነኝ፣ እኔ ከእሱ ጋር ነኝ፣ ጌታ ከእኔ ጋር ነው ብለው እየፎከሩ እየተናገሩ ግን አብሮኛለሁ የሚሉትን ጌታ አስተውለው የማያዩ ማስተዋል የተወሰደባቸው የሚያነቡት የመጽሐፍ ቅዱስ ቃል የሚናገረውን እንዳያስተውሉ የተወሰደባቸው አይናቸው ተያዛለ። አይናቸው ተይዞ ነበር ማለት አብሯቸው በመንገድ የሚጓዘው ክርስቶስ መሆኑን አላወቁም። ማስተዋል ከነሱ ተወስዶባቸው ነበር ነው የሚለው። ዛሬም ፈራጁን ጌታ አማላጅ የሚሉ ፈጣሪውን ፍጡር የሚሉ ገዥውን ተገዥ ብለው የሚናገሩ ማስተዋል የተወሰደባቸው መጽሐፍ ቅዱሱን ያነቡታል፣ ግን የማያስተውሉት ማስተዋል የተወሰደባቸው ብዙ ሰዎች አሉ። ዓይናቸው ተይዞ ነበር ማለት አብሯቸው የሚጓዘው ሊደግፋቸው፣ ሊያበረታቸው ከተሳሳተ መንገዳቸው ሊመልሳቸው የመጣ ጌታ እንደሆነ አልተረዱም፣ አላወቁም ማለት ነው።